ይሄን ያክል ምንድን ነው ከዳኒ ጋር? ዳኒ ነፍስ እኮ አልገደለም። ወደድኩች ነው እንጂ ያለው ነፍስ አልገደለም። በሰዓቱ በዳኒ በጣም ተናድጄ ነበር። አብዛኞቻችሁ ግን አሁን ላይ በጣም አናደዳችሁ። በተለይ በትናንት ነው በሚደርሰኝ መልእክት በጓደኞቼ በምናም የምትልኩት መልእክት በጣም ነው የሚደብረው። እናቴ አትጥላኝ ወይ አባቴ አይጥላኝ እግዚአብሔር አይጥላኝ እንጂ እውድሽ ነበረ ጠላዎች ምን አገባኝ። የሰው ልጅ እኮ ይቀየራል። ትናንት እንደዚህ ያልነበርሽም ዛሬ በጣም ተቀየርሻ። የሰው ልጅ ትናንት በረገጠበት ጫማ ዛሬ አይረግጥም። የእግሩ ሳይዝ እንኳን ይጨምራል። አምና የለበስኩትን ልብስ ዘንድሮ አልለብሰውም። አብዛኞቻችሁ ታውቃላችሁ። ከዚህ በፊት የሰጠኝን ዛሬ መልስለታለሁ ማለት ነው። ምክንያቱም እኔ በውለታ መታሰር ታሰራ አልፈልግም። አይታወስም እኮ ለሰው የተሰጠ ነገር እኮ ምን ስጦታ ነዋ። ንቀት ነው፣ ንቀት አይደለም። አስፈላጊ ስላልሆነ ነው። አለቀበልሽም ይህ ባስ ያጣም ጣበኛል። የሀገሬ ሰው ሃይሚዬ፣ ምን ነካሽ ውጭ ጭራሽ እቃ ሊመልሶ ስጦታው ሊመልሶ እያልሽ ነው። እኔ ናት እኛ ኮ ታርቃችሁ አንድ ላይ ኑ ብለን ነው እኮ አፋችን የከፈትን ያለ ነው። ሃይሚዬ ምኑ ነሻል። ውድ ሰላም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴ ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እኔ የእውነቴን ነው። ለዚህ ቤት አደስ ከሆናቸው ሰብስክራብ ላክ ማድረግ እንዳትረሱ ውድ ቤተሰቦች። እኔ እንጃ፣ ቀን በቀን ቀን በቀን ቀን በቀን ነገሮች እየተቀያየሩ እየተቀያየሩ፣ እንግዲህ እኔ የምሬን ነው ምላቸው፣ አልጠበኩትም ሀይሚ የብሩክ አይፎን ስክስቲን ገዝቶልኝ ነበረ እሱን ልመልስለት ነው እያለች ስትመጣ በጣም ነው የገረመኝ። የትላንትና ደግሞ አናድደኝ ትላለች እንዴ! ጭራሽ አንችነሽ እንደሚያናድደው። ሰላም ብትሆኝ ሰላም ብታወርጂ ኖሮ እኮ ብሩኬ ራሱ ያከብርሽ ነበረ። ሁለት መቶ ሺ ከብሩኬ ጋ ነው እንጂ ከዳኒ ጋ ነው እንዴ? ሀይሚዬ፣ ሁለት መቶ ሺ ሰርተሽ ያመጣሹ እንዴ? ለምንድ ነው ማታሳሰምባት፣ ነገር የጠፋ ሀይሚ፣ ጸጉሯን ደግሞ እንደ ሶስና ዊግ አድርጋ መታለች። እንግዲህ እነዚህ ልጆች ወዴት እንደሚሄዱ አናቅም። ይች የውናቴ ነው ብላችሁ በጣም ነው የሚገርሙት። እና ሀይሚ ያትሳሳቺ ዳኒ መቶ ሺን የራሱን ያከብሮ፣ ያንቺ ደግሞ ራስሽ ከፈለግሽ ራስሽ ያከብሮ እንጂ ትላንትና ያወቅሹ ሰውዬ ጋ ለምን አስፈላጊ ሆነ? አንቺ ይሄ ለአንቺ ሁለት መቶ ሺ ሊያከብር ማ ስለሆነ ነው እሱ አንቺ ትላንት ያወቅሹ ሰውዬ ለማሽ ቃበጥ ወይም ደግሞ ህይወትሽ ለመበጥበጤ እያደረገው ጥረት ነው እንጂ ለአንቺ ያስበው አይደለም። እኔ እንጃ የሆነ እንትን ያሰረለት ነገሩ ያሰርለት ነገሩ እያፈዘዛት ይመስለኛል። የእውነት ስነግራቸው ማለት ነው ልጁታ በጣም እየፈዘዝች ነው፣ ጸበል ውሰዳት ልጁታ፣ ጤንኛ አደለችም ብላችሁኛል እያለች ነው። እና ማለት ሃይሚ የምታደርጊ ነገር ያስብላል። ለስራም ሆነ ለምንም ነገር የምታደርጊ ነገር እውነት ያስብላል። ምክንያቱ ትላንትና እና የተናገርሽው ነገር ዛሬ ትደግማለሽ። ገብተሻል አይደለም? ምንድነው የደገምሽው? ከዳኒ ጋር ድጋሜ አልገናኝም፣ ሁለተኛ ከአንተ ጋር ምንም አይነት ቪዲዮ ወደ ቤተሰብ አላደርስም ብለሽ ተናግረሽ ነበር። ግን ከዛ በኋላ ስንት ቪዲዮ ሰራሽ? ሶስት ቪዲዮ ሰርተሻል። ለምን ለምንድን ነው ቃልሽ ማትጠብቂ ታዲያ? እንዴ ጤነኛ ሰው እኮ ቃሉን ይጠብቃል። እዚህ ላይ ሚዲያ ላይ ነሽ። ውሸት ለምን አስፈለገ ሲቀጥል ደግሞ ጫማ ሳይዝ ራሱ ይጨምረን ናሹ። የኔ እናት እንዴ አስራ አምስት አመት ካለፈሽ እኮ ሳይዝሽ ይዛው ነው የኔ ቆንጆ፣ ምን ሆነሻል እንዴ ሀይሚዬ፣ ምን ነካሹ? የእውነትን ነው እና ተሳስተሻል ማለት ፈልጋለሁ። አምና የለበስኩን ልብስ ዘንድሮ አለብስም ብለሻል። ውሸትሽ ነው፣ እሱም ውሸት ነው። ሀይሚዬ፣ ምንድን ነው አሚና የለበሰ የተለበሰ ልብስ ዘንድሮ ከተለበሰ አይሆንም እንዲው ማይጋድ እንዴ ሁሉ አዲስ መቀየር አለብን ማለት ነው ሀይሚዬ ኦ ከባድ ነው እና ውድ ቤተሰቦቼ በጣም ነው ያዘንኩት ማለት የሷ ንግግር በጣም ነው የሚያዛዝነው በጣም ነው የሚያስጠላ ማለት ሰው የፈለገ ነገር የመሰለ ነገር ማለት ይችላል ግን እሷ ምን አይነት ድፍረት ሲኖራት ነው እሱ ስጦታ ይሰጣት ነገር መልሳ እኔ አልፈልግም አንተ የሚያስታውሰኝ ነገር እንካ የምትለው ምን አይነት ድፍረት ሲኖር ነው እኔ እንጃ ብቻ ለሰው ልጅ ክብር ቢኖረን መልካም ነው ሲቀጥል ደግሞ ሀይሚ ይሄንን አይፎን ሳይሆን ለብሩኬ እሱም ከአንቺ ጋ ሆነ ብዙ ደረጃ ደርሰዋል አንቺም ደግሞ ከሱ ጋ ሆነሽ ብዙ ደረጃ ደርሰሻል እና እኔናት አትርሺ ማለት ፈልጋለሁ ሀይሚ ይወቴ ስላለችልኝ በጣም ደስተኛ ነኝ። ስለው የነበረ ልጅ ነውና እሷ ደግሞ ዛሬ መጣ ኔጋ ያለው እቃዎች እያንዳንዱ መልስላለሁ። እሱ መቼ ያለው መቼ ያለው እኔ እናት ብሎሻል እንዴ? እኔ አንቺም ስጦታ ስሰጭ እሱም ስሰጥሽ ነበረ አይደለም እንዴ? እናት ታዳ መመለሱ ማና መጣ አንቺ ነሽና ሀይሚዬ ለምንድ ነው ጥፋት ጥፋት ላይ ጥፋት ጥፋት ላይ ጥፋት ምደግሚ? የኔ ቆንጆ ምን ሆነሻል? ወደ ራስሽ ብትመለሽ መልካም ነው። ሲቀጥል ደግሞ ሀይሚ፣ ዳኒ ዳኒ ዳኒ የምትይ ነገር ዳኒ ፍቅረኛ ያለ ሰው ነው። ገብቶሻል አይደል? ፍቅረኛ ያለ ሰው ነው። አንቺ ጋር መጥቶ አንቺን ጠርቶ ሁለት መቶ ሺህ ይዞ መጥቶ ምናምን ኬክ ላንቺ ያዘጋጅቶ ለዛው ጎደኛ ወይም ደግሞ ፍቅረኛ የተባለች አምስት አመት አብሮ የኖሩት ሴትዩ ሳይጠራት አንቺ ስብራስ ማድረጉ ለምን አስፈላጊ ሆነ? ለምንድነው? ማት ነቄኔ ናት። እሱ እኮ ከብሩኬ የሚያርቅሽ ስራ ነው። በቃ ያዘ ያለው እሱ እንደዛ ነው። መቶ ፐርሰንት ከእሷ ከብሩኬ ህይወት እንዴት እንደሚያስወጣሽ ነው እያሰበ እየጣሪ ያለው እንጂ እኔ ያለውልሽ እኔ ያለውልሽ ያሉኝ ሰዎች ይሄ ነገር አላደረጉልኝ ነው። አልሹ ብሩኬ ነው የምት መቼስ ሌላ ሰው አይደለም። እና ሰላም ስታውርጅ ያደ እንዴ ሀይሜና ነይና ሁለት መቶ ሺህና ከብር የምልሽ እንዴ በጣም ነው የምትገርሜ እኔና ታይንጂ ታይንጂ ሀይሚዬ የእውነት ነው የምላችሁ። ማለት እነዚህ ልጆች ብዙ ነገር ነው አሳልፈው ዛሬ ደረሱት እና ዛሬ እንደዚህ በጣም የወረዴ አተሳሰብ የወረደ የወረዴ ንግግር በአውሩ መልካም ነው። ና አንተን የሚያስረሳ ነገር እንካ በጣም ነው አስጠላችኝ ማርያምን ብዙ እኔ ወድች ነበር፣ አሁን ጠላውሽ ያላችሁኝ እናቴና አባቴ አይጥሉኝ ፈጣሪ ያጥለኝ ብለሻል። አዎ እሱ እርግጥሉ። ነገር ግን ሀይሚዬ ሚዲያ ላይ ድረስ ሚዲያ ላይ እስከሰራሽ ድረስ እናትሽ አባትሽ እኮ የሚወዱሽ ማለት ነው። ሰርታ ስታገኝ እ ትልቅ ሰው ስትሆኝ ስትከበሪ ገብቶሽ አላደላም ሲኖርሽ ነው የኔ ውድ። እንደዛ ነው ማሰብ ያለብሽ እንጂ ሰውን የሰደብሹ የመገኘት የሌለብሽ ቦታ እየተገኘሽ ከዚህ በፊት ምናለሽ ጋሽዬ፣ ቢት ጋሽዬ፣ ጋሽየ ምናለሽ አይምዬ ከብሩክ ጋር ለሱ ታዘሽ እሱ የምልሽ ነገር ስሚ እያለሽ አልነበረም? እንዲህ ሀይሚ ምን ሆነሻል ዛሬ? እኮ ሁሉም ነገር ረሳሹ ሁሉም ነገር እንዳልነበር የሆነሻል እና ወደ አዲስ አበባ እንድትቆይ ወይም ደግሞ እንድትኖሪ ጋሽዬ በዛኔ ላሱ እዛ እንድትጅ የፈቀደልሽ ታስታውሳለሽ። እና ለምን ወደ ኋላ ዞ መለስ ብለሽ አታስብም? የኔ ቆንጆ መለስ ብለሽ ብታስቢ የተሻለ ነው እኔ ውድ ማለት እኛ አንች ልንጸላ አንችልም ማለት፣ ለምሳሌ ሰው ልጅ ዛሬ አንድ ሰው ወደን ነገ መጥላት ከባድ ነው እና መውደድስ እንደምከብዶ መጥላትም ከባድ ነው። ሀይሚዬ እንደዛ አታስቢ ልሻለሁ ማለት ሰው ልጅ አይደለም። ኦዲንስም እኮ ሰው ልጅ ነው። እኔ እናት ድንጋይ አይደለም። ቪዲዮዎች ተከታትሎ ሰብስክራይብ አርጎልሽ ቪዲዮዎች ሁሌ የተከታተሉ ብር እንድታገኝ ዛሬ እንደዚህ በጥፍር እንድትቆሚ ያደረጉሽ እኮ ኦዲየንስ ነው። የምትወዱኝ አላችሁ የምት ሁሉም ሰው ስለወደደሽ ነው። ሁለት መቶ ሺህ ያስገቡሽ ኔናት። ዛሬ ላይ ግን ያልጠበቅንሽ ቦታ አንከባክበንሽ፣ ዛሬ ያደረስሽ ቦታ ሳትገኝ ነው ወርደሽ ስትገኝ ነው እንጂ ማንም ጠላሽ ሰው የለም። ስለዚህ ሃይሚ እየታረጋጊ ማለት ፈልጋለሁ፣ የኔ ውድት ብትረጋግ መልካም ነው። እኔ እውነት ስነግራችሁ ማለት ነው ይሄ ነገር ድራማ ነው፣ ለቪዲዮ ነው፣ ውሸት ነው። አንዳንድ ሰዎች ደግሞ ሀይሚን አትሳደቡ፣ ሀይሚና ብሩክ ያጋባችሁ እንደ ምን ያገባችሁ ምናምን የምትሉ ሰዎች አላችሁ። እነዚህ ልጆች እኮ ግዴታ እኔ አፈቅርሻለሁ እኔ አፈቅራለሁ ስላልተባባሉ ነው እንጂ ልባቸው የተሳሰረ ልጆች ናቸው፣ እንደምታውቁ ማለት ነው። ፍቅረኛሞች ራሱ ወይም ደግሞ እኔ የእሷ ፍቅረኛ ነው እኔ የሱ የሱ ፍቅረኛ ነው ሳይባባሉ ከነሱ ከፍቅረኛሞች የተባለ ባልና ሚስት ከተባለ በላይ ኮኑ ላይፍ የሚያሳልፉ እሱ ከእሷ ጋር እሷም ብዙ ነገር ያሳለፉ ልጆች ናቸው እና ደጉንም ክፉንም አሳልፎ ዛሬ የደረሱ ሰዎች ናቸው። ዛሬ ተቀየርሽ የተባልሽ ደግሞ ሃይሚዬ አዎ ዛሬ ብሩኬ ጥለሹ ሌላ ወንድጋ ስትጅ እኮ የሆኔ በቃ አለድለ ሌላ ሰው ነው የመሰልሽን ምክንያቱ ባለፈው ብሩኬ ከሀገር ሊወጣ ነው ለስራ ነው ብሎ ስለምንሽ እኮ

በአንቺ ምክንያት ነው ብሩክ የተከለከለው፣ እና ዛሬ ላይ ደግሞ አንተ የሚያረሳኝ ምናምን ከሱ ጋር ሳይሆን ከሌላ ሰው ጋር ስቶኝ ስታይ ህሊናሽ እንዴት ይፈቅድልሻል? እኛ ማለት አንቺ ለስራ ነው ብለሽ ታስባለሽ፣ እና ዝም በሉ ብለሻል። ዝም ማለት እኮ ውስጣችን ሲፈቅድ ነው። ውስጣችን ደግሞ እንዴት ነው ታዳ? የተናደዳችሁ በጣም ብዙ ነገር የተሰማችሁ ዝም የምትሉ በጣም ነው የሚከብደው እንግዲህ ብሩኬ የከፈለግሽ ሽሽጭ ይጠቅምሻል ምናምን እያለት ነውና በጣም ነው ማለት አልነበረባትም። የምር ነግራቸው አልነበረባትም። የፈልጊ ነገር ብጣሉ እሱ ትናንትና የሰጣት እቃ ዛሬን ከማለት ማለት አልነበረባትም። ለክብር ነው ይሰጣል። በክብር የብሩኬ ስጦታ ነው ብላ ማስቀመጡ ነው አለባት እንጂ እንደዚህ ማድረግ የለበትም። እና ክብረ ቢስ ነሽ ያለሽ ደግሞ ሃይሚዬ ስህተት የለበትም ማለት። እሱ እኮ እንኪ የአንቺ እቃ አላለሽም አይደለም። ስለዚህ አንቺ ነሽ ያልሽው። ስለዚህ የሰው ስጦታ ልስለት የመጣሁት ማለት ነው። ይሄን ብቻ ሳይሆን ሌላም እቃዎች ነበረ እኔ ጋር እነሱንም ልመልስ ነበር ሃሳቤ ግን እንግዲህ ያ የተረዳሁት ነገር ቢኖር ፈልጎና ወዶ ነው ማለት ነው ይሄን ስልክ የሰጠኝ። ስለዚህ ሊወስደው አልፈለገም ማለት ነው። አብዛኞቻቹ ግን ከማን ከባለቤቱ በላይ ለመቆርቆር ባትሞክሩ ጥሩ ነው። እና ደግሞ ምን የሚባል አባባል አለ መሰላችሁ? እባብ አፉን ሲከፍት መርዙን ይረጫል ይባላል። እና ዝምታ ጥሩ ነው። እሺ፣ ከዚህ በላይ አላወራም። ቪዲዮውን አቁሙ።